ስንት ኪዳናት አሉ? አንደኛው ኪዳነ አዳም ነው። ኪዳነ አዳም ማለት እግዚአብሔር በገነት አስቀመጠው አራት መሰረታዊ ስጦታ ሰጥቶ፣ አንደኛው ልብስ ነው፣ ጸጋ እግዚአብሔር፣ ሁለተኛው መጠለያ ነው፣ በገነት ሶስተኛው መግቦት ነው፣ ግን አራተኛው ኦክስጅን አየር ነው። እነዚህን አራት ነገሮች ሰጠና በገነት አስቀመጠው። አሁን ሲያስቀምጠው ቃል ኪዳን አስቀመጠ፣ ምን ብሎ የኔ አምላክነት ያንተ ሰውነት የኔ አዛዥነት ያንተ ታዛዥነት የኔ እግዚአብሔርነት ያንተ ሰው መሆን የሚታወቅበት በለስ አለ። ይህን በለስ እንዳትበላ በበላ ጊዜ ትሞት አለ። በእኔ በኩል ቃል ኪዳኔ በመመገብም በማልበስም በማኖርም በረራሄም በደግነትም በቸርነትም ቀጥ ብሎ ይኖራል አነ አቀውም ኪዳንየ ምስሌከ አዎ እነሆ ባንተና በእኔ መካከል ወአንበሮ ውስተ ገነት በገነት ባስቀመጥኩ ቦታ ላይ በእኔና በአንተ መካከል ቃል ኪዳን ፀንቶ ይኖራል በእኔ በኩል ግን ይቀጥላል በአንተ በኩል ግን እንዳይፈርስ ጠብቀዋል ብዙ ጊዜ ትዝ ይለን የሚገባ ቅጠሉ ሚዝና ቃል ኪዳን እንገባለን ቅጠሉ ሲደርቅ ቃል ኪዳናችንም ይደርቃል ብዙ ጊዜ ጧፍ እናበራና ሻማ እናበራና ቃል ኪዳን እንገባለን። እኔ ይገርመኛል መጨረሻ ላይ እፍ ብለን አጥፍተን እንወጣለን። ሲጠፋ ቃል ኪዳኑ አብሮ ይጠፋል። እየሰማች ነው አይደል? ብዙ ጊዜ ወንዝ ላይ፣ ብዙ ጊዜ ተራራ ላይ፣ ብዙ ጊዜ በተለያየ ነገር ቃል እንገባለን። በእኛ በኩል ቃል ኪዳን እንደምናውቀው ነው። በእግዚአብሔር በኩል ግን ተጠበቀ። አዳም ሰባት ዓመት ብቻ ነው የጠበቀው። በሰባት ዓመቱ እግዚአብሔርን ትቶ ሰይጣንን ሰማ። በዚህን ጊዜ ከእግዚአብሔር ተጣላ። ከዚህ ይሰውራችሁ እግዚአብሔር። አያችሁ፣ የመጀመሪያው ቃል ኪዳን ይሄ ነው የፈረሰው። በማን ነው? በአዳም ነው፣ በእግዚአብሔር አልፈረሰው። ሁለተኛው ቃል ኪዳን ኪዳነ ኖህ ነው። ኖህን ከመዳግመ ለምን እያማስና በአይ ከዚህ በኋላ ዓለምን በኋላ አላጠፋት። አነ አቀውም ኪዳንየ ዘምስሌ ከመዳግመ ለምን እያማስና በአይ በንፍር ውሃ ከዚህ በኋላ ዓለምን ላላጠፋ ቃል ገብቼልሃለሁ። እኛለ ምን ብዬልሃለሁ? ቃል ገብቼልሃለሁ። ማንን ዓለምን ላላጠፋ አለ። አሁንም ወዳጆቼ፣ ወገኖቼ፣ አባቶቼ፣ እናቶቼ ዓለም በንፍር ውሃ ያልጠፋችሁ በእኛ ደግነት ነው፣ በእግዚአብሔር ምሕረት ነው። ንገሩ በማርያም በማን ነው? እንደኛማ ቢሆን እንኖር ነበር። እንደው ለዶሮ ብቻ ውሃ እያፈላን እንኖር ነበር፣ ለአብሲት ብቻ ውሃ እያፈላን እንኖር ነበረ። ነገር ግን በማን ምሕረት ነው ምንኖረው? ንገሩኝ እስቲ የእግዚአብሔር ምሕረት በኖኅ አዎ አማካኝነት የገባው ቃል ኪዳን ዓለምን በንፍር ውሃ ላላጠፋ ቃል ገብቻለሁ ነው ብሎ በእሱ ቃል ኪዳን ነው ምንኖረው ኖረው ሁለተኛው ኪዳን ነው። ስለዚህ ስንወጣ ስንገባ በየወሩ በአስራ አንድ ትዝ ይለናል የሚገባው እግዚአብሔር ለእኛ የገባው ቃል ኪዳን አዎ ህፃናት ያለ እናት እናቶች ያለ ልጅ እንደምታዩት በሀገራችን ላይ ያለው ፍልሰት ያለው መከራና፣ ያለው ረሃብ ያለው ስም ብዙ ነገር ነው። መጨካከናችን፣ መጣላታችን፣ መገፋፋታችን፣ መቀኝነታችን፣ ሀቤታችን፣ ተንኮላችን ይህ ሁሉ ተሰብስቦ አንድ እዚህ አይደለም። ብዙ ጊዜ ውሃ ያፈላ ነበር። ነገር ግን የእግዚአብሔር ቸርነት ጠብቆን ይኖራልና የጠበቀና ምን አክስሞ ለዘላለም የከበረና የተመሰገነ ይሆን። ሁለተኛዊ ነው። ሶስተኛው ኪዳነ መልከት የዴቅ ነው የመልከት ጼዴቅ ቃል ኪዳን ለዘላለም ክህነት ነው። ለዘላለም ክህነትህ ለዘላለም ነው፣ በሞት አይገደብም። አዎ ለዚህ ነው ዮሐንስ ባይደ ሶበ አጠምቅ በስምከ አጠምቅ ወኪያከ ሶበ አጠምቅ እዚዮ ምንተ እብና አምላክ ወይ እኔ ወደ አንተ መምጣት ሲገባኝ አንተ ወደ እኔ መጣ እኔ በአንተ መጠመቅ ሲበቃኝ ሲገባኝ አንተ ደግሞ እኔን አጥምቀኝ እያልከኝ ነው። እሺ ይሁን። አጥምቀኒ በማይ ከመትቀደስ በማይ ተመሰማኝ። አምስት ሺህ አምስት መቶ ዘመን የረከሰው አለም በጥምቀት እንዲቀደስ አጥምቀኝ ብለኛል። እሺ በል ብለኛል፣ እሺ ብያለሁ። ግን ሌሎቹም በአንተ ስም አጠምቃቸዋለሁ፣ አንተን ግን ምን እያላጥምካ አለው። አንተ ካህኑ ለአለም በከመ ሢመቱ ለመልከጼዴቅ እንደ መልከጼዴቅ ክህነት ለዘላለም የሆነ አንተ ነህ እያልክ አጥምቀኛለሁ። አሁን ሶስተኛው ቃል ኪዳን ክህነት ተመልከት ዴቅ ነው ማለት ነው። ስለዚህ በዚህ ክህነት የባረከና አምላክ ክብርና ምስጋና ለስሙ የሆነ አመስግኑት፣ እግዚአብሔር ሶስተኛው ይ አራተኛው ኪዳነ አብርሃም ነው። አብርሃምን ምን አለው? ወበ ዘርእከ ይፋረኩ ሁሎም አህዛ በምድር አዎ፣ ከካራናው ጥቻ አለው፣ ከናናስ ገብቻ አለው እንደሰማይ። ከዋክብት እንደ ምድር አሸዋ ዘርህን አበዛልሃለሁ፣ ይልቁንም ባንተ ዘር ዓለም ይባረካል አለ። ይሄ ቃል ኪዳን ነው። እኛ የአብርሃም ልጆች ነን። እየሰማችሁ ይኑ አደለ? አዎ የአብርሃም ልጆች ነን። ምንድን ነው ማለት ነው? አብርሃም አድርግ የተባለውን ሁሉ ያደረገ ልጅህን ሰዋ፣ እሺ። ውጣ፣ እሺ። አዎ፣ ተሻገር፣ እሺ። አዎ፣ ይገርመኛል። እኔ በዚህ በኦሪት ዘፍጥረት ምዕራፍ አስራአራት ላይ አምስት ነገስታት ጋራ ተጣልቶ ወንድም ሎጥን ወስደውበት ከነ ንብረቱ ከነ ሀብቱ አምላኮ ያለ አቤት አለ ብዙ ነገስታት ብዙ ሰራዊት ይዘው የወንድሜ ልጅ ሎጥን ከነንብረቱ ከነቤት ሰቡ ወስደውታል ወስደውታ እንደ እንደ ስጋ አሳብ ሲታይ እነሱን ማሸነፍ አይቻልም። ነገር ግን አንተ ከፈቀድክ በትንሽ ሰራዊት ብዙ ሰራዊት በትንሽ ኃይል ብዙ ኃይል አሸንፎ መምጣት ይቻላልና እባክህ እርዳኝና አንተ ቅደምና ጠላት እንድራ አድርጌ ወንድሜን ከነሀብቱ ከነንብረቱ ከነቤተሰቡ ልመልሳለና፣ እግዚአብሔር ለመነው። ሂዳ በትንሽ ሰራዊት ብዙ ኃይል አሸንፎ ቤተሰቡን ንብረቱን ይዞ ሲመለስ አንድ ጥያቄ ጠየቀ። እግዚአብሔር ወይ አለ። አዎ እግዚአብሔር ሁልጊዜም በንጹሕ ልቦና ከጠየቅነው ይሰማል፣ ይመልሳል እግዚአብሔር አው ህስግ ወደ እግዚአብሔር እግዚአብሔርን ፈልጉት። አዎ ሰው በጸዋይ ግን ወደ እግዚአብሔር ሰማኒ ጽርቀ እግዚአብሔርን በጠራሁት ጊዜ በጠየቁት ጊዜ አዎ ልመናዬን ሰማኝ ዘንበል አለልኝ፣ ነው የሚለው ልባ አምላክ ዳዊት። እግዚአብሔር አምላክ የሁላችንም ልመና ስማን፣ አሜን በሉ አሜን። መናችን ልመናችን ይስማን እግዚአብሔር። ከዚህ በኋላ አንድ ጥያቄ ብቻ ነው የጠየቀው ማይዚያ ትፍኑ ወልደከ መልነከ ለአዳም ቃል የገባህለትን አንድያ ልጅህን መቸት ልካልህ አለው። አይ ልጄን አሻግረህ ታየዋለህ እንጂ አትደርስበትም። ነገር ግን ምልክቱን አሳይሃለሁኝ። ውረድ ወደ ዮርዳኖስ፣ ዮርዳኖስን ተሻገር አለ ታገኘዋለህ አለው። አዎ ዮርዳኖስን ሲሻገር ካህኑን መልከ ጼዴቅን አገኘው። ዝቅ ቃልና ለካህኑ ሰገደ፣ ተባረከ በወቅቱና በሰዓቱ ቡራቅ የተባረከ ቀጠለና ስርዓቱን በኩራቱን ዎ አስገብቶ ከዚያ የሚመጣውንና ከሰማየ ሰማያት ወርዶ ከድንግል ማርያም የሚወለደውን ዎ አባታችን አብርሃም ካህኑ መልከጼዴቅ በሰጠው በረከትና ባቀረበው ስንዴ እና ወይንና ተባርኮ ባየው የበረከት መንገድና በተሻገረው የዮርዳኖስ ወንዝ ማዶ ላይ የሚወለደውን መድኃኔ ዓለምን ራሱን መሥዋዕት አድርጎ በቀራን የተሰቅሎ ዓለምን የሚያድነውን መድኃኔ ዓለምን አሳየው። ክብርና ምስጋና ለመድኃኔ ዓለምን። አራተኛው አምስተኛው ኪዳነ ሙሴ ነው። ይሄ አምስተኛውን ስናስብ ጾመ 40 ማለት 40 ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሟል። አምላኩ ወሙለ ነቢያት፣ የነቢያት አምላክ ነው ማለት ነው። ሙሴ ሃሌ ሃሌሉያ በጦም በቆም ወበጸሎት ተመጥቶ ሙሴ ኦሪተ አስሮ ነቃራ አርባ ቀንና አርባ ሌሊት ጾሞ ጽላት ተቀበለ ሕግ ተቀበለ አሁን ምን አለው የሙሴ ቃል ኪዳን የሰጠው ጽላት እስከ ዓለም ፍጻሜ ድረስ እኔና የሰው ልጆች የምንገናኝበት ጥልቅ ቃል ኪዳን ነው አለ ክብርና ምስጋና ለመዳን ያልበላ ይሄ ነው እንዴ በአስራ ስድስት በአስራ ስድስት እዚህ ጋር መጥተን ቅድስት ኪዳነ ምሕረት የምንል ሙሴ በተቀበለው ጽላት ታቦት ማለት የጽላት ማደሪያ ነው። ጽላት ማለት አስርቱ አስሩ ወጭ የተጻፉበት ነው። ስለዚህ ምን አለ ዓለም እስከሚያልፍ ድረስ ካህናቱ እየቀደሱ፣ ዲያቆናቱ እየቀደሱ፣ ሊቃውንቱ ማህሌት እየቆሙ፣ ሊቃውንቱ ፍታት እየፈቱ፣ ካህናቱ እየባረኩ፣ እናንተ ስጋና ደሙ እየተቀበላችሁ በቤተ ክርስቲያን ወባቲ ለዛቲ ቤተክርስቲያን ሥራ በመላይት አርያ ዘበሰማያት በመላይት ከተማ አምሳያ በሆነችው ኢዮ ራማ ኤረር በዚያ ቤተ መቅደሱ በቤተ መቅደሱ ቅዳሴው በቅድስቱ ሳህታቱ በማህኔቱ ስራ ተነጉ በዚህ አገልግሎት እየተገለገላችሁ በመድበሩ ላይ ጽላቱ በጽላቱ ላይ መስዋዕቱ በጎን ለጎን ጽዋው ወይኑ በእነዚህ በጽላቱ ላይ ባለው ሥጋና ደም እኔና እናንተ አንድ የሆነ አዎ፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ ከእኔ ጋር ይኖራል፣ እኔም ደግሞ ከርሱ ጋር እኖራለሁ። በዚህ ቃል ኪዳን ተሳስረን እስከ ዓለም ፍፃሜ እኔ በመጠበቅ እናንተ በመጠበቅ እኔ በካህናቱ ሥጋዬንና ደሜን ለእናንተ በመስጠት እናንተ በመቀበል እስከ ዓለም ፍፃሜ በሰጣችሁ ቃል ኪዳን ጸናት አብረን እኖራለን አለ። ክብርና ምስጋና ለመድኃኔዓለም። ያለብኝ አምስተኛው ነው። ስድስተኛው ኪዳነ ዳዊት ነው። እስመን ፍሬ ከርስ ከአለብ ዲበ መንበርከ። አዎ በአንድ ወቅት ዳዊት እኔ በሞቀ ቤት ተቀምጨ ከዝግባና ከደንጋይ ከጥድ ታቦተ ጽዮን ግን ፀሐይ ሲሆን የሚቃጠል ብርድ ሲሆን የሚቀዘቅዝ ድንኳን ውስጥ ተቀምጣ አለና አዘነ ይላል። ሲያዝን ናታን የተባለ ነቢይ ከመሐዘነ ልብ የምንገጽ ልብ ሲያዝን በፊት ይገለጣል። ያዘነ ሰው ከፊቱ ይታወቃል። አይታወቅም? ይታወቃል። የተደስተም ይታወቃል። አዎ ምን ነው ዛሬ ቁም ደርሶሻል? እፊቶች ደስ ምን ደርሶሻል? ልክ ነው። ፊት፣ ሆዳችን፣ ልባችን ደስታ ሲሰማው ፊታችን ላይ ይገለጣል ማለት ነው። አሁንም እግዚአብሔር መልካም ደስታን ለሀገራችን እንዲያሰማን መልካም አሜን በሉ ለሀገራችን ደስታ ያሰማን፣ ለሃይማኖታችን ደስታ ያሰማን። ጥሩ አይደለም የምንሰማው ነገር። ገዳማቶቻችን ፈተና እየደረሰባቸው ነው። ገዳማቱ ትናንትና ዛሬም መከራ ላይ ናቸው። አዎ፣ ሀገራችን ኢትዮጵያ እንደምታዩት መቸም ለቀባሪው ማርዳት ነው። እየሰማችሁ ነው አይደል? ስለዚህ መናገር አሁን እዚህ ያወጣ እየፀሐዩ ላይ ሻማ ባበራ ስለ ስለት ያክል እንጂ የማን ብርሃን አለ ከላይ ንገሩኝ። እዚህ የፀሐይ ብርሃን አለ። አዎ፣ በፀሐይ ብርሃን ላይ ሻማ ማብራት እንደምታውቁት ነው አሁን በዚህ በእናንተ ላይ ስለ ሀገር ማውራት ያው ሻማ ማብራት ነው እና፣ ነገር ግን በአጭሩ ግን የሁላችን ጸሎት ለእግዚአብሔር ቅርብ ነውና እግዚአብሔር ሀገራችንን ያስብልን፣ ገዳማቶቻችን እግዚአብሔር ይጠብቅልን። የሚገርመው ነገር እኔ ይገርመኛል። ዓለምን ንቀው ንጽህ ጠብቀው ዓለሙንም ፍትወቱንም ሀሳቡንም ንብረቱንም ስልጣኑንም ቀላ አድርገው ክደው ከድርቆች ጋራ የሚታገሉ ከቆሎ ጋራ ያም ቢገኝ ነው ከቆዳን ምንጣፍ ጋር የሚታገሉ ገዳማውያን ጋር እኔ ሰይጣን ሁልጊዜም ቢሆን እንዲህ እያደረገ ይሄው ዝኳላ አቦ ያው እንደምሰሩት ነው ማለት ነው። አሁንም አሁን ደግሞ ደጋጎ ማለት ነው። ትናንትና ላይ የአምናው መልሶ ደግሞ ዛሬ ላይ አሁን ደግሞ እና በእውነት ከደድሆ ቅጠላ አንጥፈው ከከታ ቅጠላ አንጥፈው ዛም ዳሃው ቅጠላ አንጥፈው የሚጸልዩ ለሀገር የሚማልዱ እንደዚህ መነኮሳት ጋር ዲያብሎስ እንዴት እንደሚያስታግረው አይታወቅም ከባድ ነውና፣ እግዚአብሔር አምላክ ሀገራችንን ከነ ሃይማኖቷ ይጠብቅልን። መድኃኔ ዓለም አሜን በሉ። ከዚህ በኋላ ናታን ወደ ዳዊት ሄደና ፊት ያዘነ ይመስላል። ሞነ ነው አለ። ለምን አላዝን እኔ በመውቀበቅ ተቀምጨ ታቦተ ሲሆን ፀሐይ ሲበዛ የሚግል ዝናብ ሲበዛ የሚቀዘቅዝ ድንኳን ውስጡና ለምን አላዝን አለ። ዛፉ እንደሆነ ሞልቶላል። ድንጋዩ እንደሆነ አለ ፍለጠው። አረግ እንደሆነ አለ ብዘዝ። ሳር እንደሆነ አለ ጨድ ወታደር እንደሆነ ሞልቷል። ስለዚህ መቆፈሪያ እንደሆነ ሞልቷል። ቆፍርና ለምን አሰራም? ሁሉ በእጅ ሁሉ በደጅ አይደለም። መንግስት እኮ ነህ አንተ። አዎ ተኛ የምትለው ይተኛል። ተነስ የምትለው ይነሳል። ና የምትለው ይመጣል። ምን ገዶ ነው ምን አጠ ነው አለ። እንኳን የእግዚአብሔርን ቤት የራስን ቤት ማን ሲፈቅር ነው አይሰማኝም። ማን ሲፈቅር ነው አለ። እንኳን የእግዚአብሔርን ቤት ለመስራት የኔን ጎጆ ለመስራት እግዚአብሔር ሲፈቅር ነውና እግዚአብሔር ካልፈቀደ እንዴት ይሆናል? አለ እንዴት እናደርጋለሁ? ሰባት ቀን አንተም ሱባዬ እግባልኝ እኔም ሱባዬ እግባልና እግዚአብሔር ይፍቀድልኝ። እንዳልከ ሁሉ በጀው ሁሉ በደጀ ነው። ነገር ግን ማን ይፍቀዳል? አዎ በኋላ ግን ሱባዬ ሲገቡ ለናታን ዳዊት እጅ ላይ ደማለ አልፈቅድለት ነው ያለው ለዳዊት ግን ምን አለው? ከጉልበትህ የሚወጣው ልጅ ሐሳብህን ይሞላል አላለው? እስኪ አመስግኖት እግዚአብሔርና ያያችሁ ይሉ ነገር አዎ እምፍሬ ከርስከ አነብር ዲበ መንበርከ፣ በወንበርህ ላይ ልጅህን ከጉልበትም የተገኘውን አስቀምጣለሁ። አንተ ድንጋዩን ፍለጥ፣ አረጉን ምዘዝ፣ እንጨቱን ማስተካከልና ቦታውንም መድባሃ አቆየው። በአንተ የታሰበው በልጅ ይሰራልኛል ቤተ መቅደስ አንተ ግን አትሰራም። በአጭሩ ግን ቃልኪዳኑን እግዚአብሔር ፈጸመ። እነዚህ ስድስት ቃልኪዳኖች በሰዎች በኩል ክፍተት እየተፈጠረባቸው በእግዚአብሔር በኩል ግን ቀጥ ብለው አነ አቀውም ኪዳኔ ኪዳኔን ከነዚህ ቅዱሳን ጋር አድርግ ያለው እያለ በሰዎች መካከል እየተሸራረፈ ሲጓዝ አልጸነ አለ። ባጭሩ አልጸነ አለ። የካቲት 16 ቀን ቅድም ስብከተ ወንጌል ክፍል ኃላፊ መስሉ ይመስልኛል፣ የቅድስት ኪዳነ ምሕረትን ገድራን ሲያነቁ ሰምታችኋል። ምን ታሪክ ነው? ኢየሱስ ክርስቶስ ከመቃብር ከተነሳ በኋላ በታምረ ኢየሱስና በግብረ ማማት የሚነገር አንድ ትልቅ ቃል አለ። ወደ መቃብሩ ወደ ጎልጎታ እየሄደች ታለቅስ ነበረ። ስታለቅስ አይሁድ እንዳይጣሏት ይጠብቃታል፣ በመላእክት ያስጠብቃታል። አሁን ከረታት። በአንድ ቀን ግን በጣም ምልልስ ስታበዛ ወደ እሷ መጣና እሱ እራሱ መዳን ያለ እናት ሆይ ይላላል። ምናላት እስኪ ንገሩኝ። ከመቃብር መግነዝቱልኝ፣ መቃብር ክፈቱልኝ ደንጋ ያንሱልኝ። በታምረ ኢየሱስና በግብረ ሕማማት ላይ የመጀመሪያውን የክርስቶስ ትንሣኤ ያየችው ድንግል ማርያም ናት። ቀጥላ መግደላዊት ማርያም ናት። ከዛ ቀጥሎ ጴጥሮስና ዮሐንስ ናቸው። ከዛ ቀጥለው ደግሞ መንገድ ላይ ቀሌዎጳ ኒቆዲሞስና ሉቃስ ናቸው። ከዚያ ቀጥለው ደግሞ አስራ ሁለት ሰዓት አስሩ ሐዋርያት ናቸው። በአንድ እሁድ በትንሣኤ ዕለት እነዚህ ሁሉ ቅዱሳት የመድኃን ዓለምን ትንሣኤ አይተውታል። የመጀመሪያዋ ግን የክርስቶስን ትንሣኤ ያየች ድንግል ማርያም ናት። አይቻለው እኮ ትንሣኤ አርባ ቀንም ከሐዋርያት ጋር ኪዳን ስታስተምር እኮ አይቻለሁ እኮ ሰምቻለሁ፣ ተምሬያለሁ እኮ መና ስታበረክትም አሳውን ስመግባቸውም እኮ አይቻለሁ እኮ በዘራት ወንስ ሲጸልዩ መጣህ እኮ ገብተን አዎ ንሱ መንፈሰ ቅዱሰ መንፈስ ቅዱስን ተቀበሉት ትላቸው እኮ የቅዱስ መንፈስ ተሳታፊ እኮ አንዷ እናት እኮ ነኝ እኮ አይቻለሁ እኮ ወደ ሰማይ ስታርግም አይቻለሁ በቢታንያ እኮ አይቻለሁ አይኖች አይተዋል እኮ በሀምሳኛው ቀንም መንፈስ ቅዱስ በጽርሐ ጽዮን ለሐዋርያት በራክ ጊዜ ከሐዋርያት ጋር መንፈስ ቅዱስን አዎ ወልድ ኢየሱስ ክርስቶስን አንተን ወልደርኩ አለችና ሶስት ነገር ትዛላል አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በማይጠነ ድንግል ማርያም አደረ የሚለውን ነገር ማርያም አ ስለዚህ አንተን ፀንሻ ያለውኝ አትፈቅዶልኛል። መንፈስ ቅዱስን ደግሞ ትናንትና አዎ በማጽናናትና በመጠበቅ ነበር ማቀው። ዛሬ ላይ ደግሞ ከሐዋርያት ጋር ሰባ ሁለት ቋንቋ በነገራችን ላይ ይሄ ሰባ ሁለት ቋንቋ የሚለው እንደ ሰዎች አሳጻፍ እንጂ ለሐዋርያት የተገለጸው ሰባ ሁለት ቋንቋ አይደል። እየሰማችሁኝ ነው? አለን ቅዱስ ያ ትክክሉን የተናገረው ሐሌ ሐሌ ሉያም እንድን ያለው ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘእሳት ወተናገሩ በነገረ ሁሉም አውት በሁሉም አገር ቋንቋ ተናገሩ ነው የሚለው። ሁሉም አገር ሰባ ሁለት አይደለም። እየሰማችሁኝ አለ ሰባ ሁለት አይደለም። ኢትዮጵያ እንኳን ሰማንያ አራት ቋንቋ ነው የምትናገረው። ስለዚህ በሁሉም ቋንቋ ተናገሩ ይላል። በሁሉም ቋንቋ ይህንን ደግሞ የመሰከሩ ሰዎች ይገልጡታል። የሐዋርያ ስራ ምዕራፍ ሁለት ቁጥር አስራ አምስት ላይ ስትመለከቱ በዓለሙ ቋንቋ በእኛ ቋንቋ ሁሉ እየተናገሩ ነው። ትናንትና በአንድ ቋንቋ ሲናገሩ የነበሩ ሰዎች ዛሬ የሁላችንም ቋንቋ እኮ ተናገሩት። ሰክረው ነው ወይ ጠጅ ጠጥተው እያሉ እርስ እርሳቸው ስህተትን መናገር ጀመሩ። ቅዱስ ጴጥሮስ አፈፍ አለና ተነስቶ ምን አለ? እናንተ አዎ አይሁዳውያን ሁላችሁ እንደምታዩቸው እነዚህ ሶስት ዓመት የቃሉን ትምህርት የእጁን በረከት እያዩ የቆዩ ሐዋርያት የቆየን ሐዋርያት በእርግጥም የምናውቀው ቋንቋ አንድ ነበረ። ዛሬ ላይ ግን ትንቢተ ኢዩኤል ምዕራፍ ሁለት ላይ በመጨረሻው ሰዓት በኋለኛው ዘመን ስጋ በለበሰ መንፈሴን አሳድራለሁ ብሎ የተናገረው ትንቢት ይፈፀም ዘንድ አሁን ከጧቱ ሶስት ሰዓት ነው። ሶስት ሰዓት ነው የእኛን ሞባይል አይደለም። የኛ ገና ሃያ ጉዳይ ነው። ሶስት ሰዓት ነው አለ ሶስት ሰዓት ነው አለ የሱ ነው ቅዱስ ጴጥሮስን አነጋገር ነው የምናገረው አሁን ከጠዋቱ ሶስት ሰዓት ነው ቢሰከር ቢሰከር ሶስት ሰዓት አይሰከርም አለ እየሰማችሁ ነው አይደል ቅዱስ ጴጥሮስ ይህን ዘመን አላየውም ይገርማችኋል። እኛ እኮ ሌሊት ለአገልግሎት አሁን ትናንትና እሁድ በሌሊት ወደ ቅዱስ ዮሴፍ እየተላመርኩ ነበር መገናኛ አካባቢ ላይ ከአንድ ታክሲ ወርጄ ወደ አንዱ ታክሲ ስራመድ ሌሊቱን ሙሉ በእድሚሉ ተደግፎ አድሮ ከፖል ጋር የሚጋጫ ይገርማችኋል በጠዋቱ ሰክሮ ማለት ነው እየሰማችው ናአለ። ቅዱስ ጴጥሮስ ይህን አላየውም። ይህን አላየውም። አሁን ከጠዋቱ ሶስት ሰዓት ነው አለ። ስንት ሰዓት ነው? በሶስት ሰዓት ምን አይባልም። አይሰከርም ያደረውን አላየም በሶስት ሰዓት አይሰከርም። ነገር ግን ነገር ግን መንፈስ ቅዱስ የወረደላቸው እነዚህ የዓለሙን ቋንቋ የተናገሩ የእግዚአብሔር ልጆች ናቸው አለ እና መሰከረ ክብርና ምስጋና በዚህ ንግግር በአንድ ቀን አምስት ሺህ ህዝብ አሳምኖ ወደ በረቱ አስገባል። ይገርመኛ በአንድ ቀን ስብከት እኮ ነው። እየሰማች ይለልም እግዚአብሔር አምላክ ሁላችንን የሚስማ እየመከረን እያስተማረን ያለ አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። አሜን በሉ ማን የተመሰገነ ይሁን ይህንናው ድንግል ማርያም አብሬ ቃል አይደለም መንፈስ ቅዱስን ተቀብያለሁ አለች። እንግዲያ ምንድን ነው ጥያቄ ካለ? እየሰማችሁ ነው አይደል? ደቂቃ ይዤ ነው የማስተምረው። እዚጋ እያየኋት ነው። ደቂቃ ይህ ስትሞላ ደህና ዋሉ ነው ብላችሁ እየሰማችሁ ነው። እግዚአብሔር ከሁላችን ጋር አይ፣ በኋላ ምንድን ነው የምትፈልጊው አላት። እናቶች እየሰማችሁ ነው። ካሁን እንደው እግዚአብሔር ከፊታችሁ ቁሙ፣ ምን ላድርግላችሁ? ላችሁ ምን ትላላችሁ? እድሜ ነው የምጠይቁት ገንዘብ ነው መልክ ነው ምንድን ነው የምጠይቀው? በማርያም ንገሩ። ጊዜ ጤና ነው ጥሩ ነው። እግዚአብሔር ምቀኝነት የለበትም። ግን ጤና ያለ ሀገር ይሆናል ያለ ሀገር ይሆናል። አገር ከሌለ ጤና ምን ምን ያደርገው? የሀገር ሰላም አይደለ እንዴ መቅደም? ያለበት ምንድን ነው እንደ ዝንጀሮ እንኳን ምንድን ነው ያለችው? መጀመሪያ መጀመሪያ መቀመጫ እኮ ነው ያለችው ዝንጀሮ ወራሷ አዎ ሀገር ሰላም መሆን አለበት። እየሰማችሁ ነው። ሀገር ሰላም ካልሆነ እንኳን ለኛ ለግንባን እንድንባል መኖር ይችላል። አይ አዎ፣ ስለዚህ እና ቤታችን ምን እንዳለች ታውቃላችሁ? ምን ላድርግልሽ ሲላል ኪዳነ ምሕረት ማርያም ልደታ በዓታ እንዴታችን አመጣችልን አንተን ብርሃን እኔን አንቺን ሙለ የብርሃን እናት አምላክ ወልደ አምላክ በድንግል ማርያም ተወለደ። የአምላክ እናት ናት እኮሷ ወላዲት አምላክ ሳሊላ ለቅድም በምስራቁ በምዕራቡ በሰሜኑ በደቡቡ ሁሉ ያንተን አምላክነት የኔን እናትነት ያንተን ልጅነት አምነው ለለመኑ በሙሉ ልትብርል ቃል ግባልኝ አላቸው። ቅድም ገሩ ላይ ሰምታችሁታል። ስትለው ምን አላት መሃልኩ ነኪ በረሴ ከመየሱ ማይኮቴ በሰማይ እንዳልምንልሽ የእኔ እንልሽ የኔ ስነ ፍጥረት ነው። በመሬትም እንዳልምን እንደዚህ ይልቁንም አለ በራስ የምየልሻ አለው በለተቀንሽ ተሰብስበው ገልሽን የሰሙ የኔን አምላክነት ያንቺን እናትነት አዎ ጡትሽን እንደጠባው በጀርባሽ እንደታዘር በቅብ በቅፍሽ እንደታቀፍሽኝ ያመኑ በሙሉ ወላዲታ አምላክ ያሉትን እምር ምርልሻለሁ ምርልሻለሁ አላት። ክብርና ምስጋና ለማዳን ያለው ወር ወር በ16 ስንመጣ ይሄ ትዝ በለን ያድርግልን። መድኃኔዓለም አይታችኋታል አይደል? ዛሬ ግን እኛ መድኃኔዓለም ምን ላድርግላችሁ ቢለን የምን ሀሳባችን ነው የምናቀርበው? ቅድም እንዳልኳችሁ የሀገር ሰላም የሃይማኖት ሰላም አንጠይቅም። ቅድም እናንተ ብላችሁ ጤንነት ነው ምንድነው? ትክክል እውነት ነው። ትልቁም ገንዘብ እሱ ነው። ግን ዋናው ሀገር ሰላም ሲሆን ነው አይደል? እንዴ አው አለቀ። ያንን ነው የጋራ ሀሳብ የሆነው። ጤንነት የግል ሊሆን ይችላል፣ እንደ ሀገርም ሊሆን ይችላል። ዋናው ግን ሀገሯ የጋራችን ናት አይደለ? ሃይማኖታችን የግላችን ናት፣ ሀገሯ የጋራችን ናት። ስለዚህ የጋራ የሆነችውን ሀገርና የግላችን የሆነውን ሃይማኖት ለግላችን የሆነውን ጤንነት መድኃኔዓለም ይጠብቅልን። ከዚህ በኋላ ቅድም የተነገረው ገል ነው፣ ያ ስሞን መጣ። ስሞን በላየሰብ በመቤታችን በድንግል ማርያም አማላጅነት ወደ ገነት ገባ። ክብርና ምስጋና ለመድኃኔዓለም። ወደ ርስ የልምጣና አጠር አርጌ ይችን የጀመርኳትን ልጨርስ። የሉቃስ ወንጌል ምዕራፍ አንድ ቁጥር ሰላሳ አምስት ላይ እስኪ ሁላችሁም ተናገሩ፣ መንፈስ ቅዱስ በሉ ወዳንቺ ይመጣል። ማን ይመጣል? ማን ይመጣል? ይሄ እንግዲህ ዘመኑ ከትንሣኤ ጀምሮ እስከ 40 ቀን ወራ ትንሣኤ፣ ዘመነ ትንሣኤ ባለ 50 ይባላል። ከአርባ ጀምሮ እስከ 50 ያለው ደግሞ እርገት ይባላል። ሀምሳኛው ግን ቀን ደግሞ ባዓለ ጰራቅሊጦስ ይባላል። ከዚያ ጀምሮ እስከ ዛሬ ድረስ እስከ ዛሬ ድረስ ያለው ደግሞ ባዓለ ጰራቅሊጦስ ይባላል። ነገ ደግሞ አባ ገሪማ ይባላል። እየሰማችኝ ነው አደለ? አዎ። ስለዚህ ዛሬ የባዓለ ጰራቅሊጦስ ምንም እንኳን መንፈስ ቅዱሱን ጊዜ ከኛ ጋር ቢሆንም ትልቁ ስጦታ ስለሆነ አንድ ነገር ብቻ ተነጋግረን እንጨርሳለን። እንዲህ ይላል ቅዱስ ገብርኤል ወደ ድንግል ማርያም ወረደ ይላል። የወረደው ቅዱስ ገብርኤል ነው የወረደው ከሰማይ ነው። የወረደው ወደ ገሊላ ነው። ገሊላ ያለችው ድንግል ማርያም ናት። ድንግል ማርያም ያለችው በቤተ ዮሴፍ ነው። በቤተ ዮሴፍ በት ደግሞ ልጅ እያሳደገች ነው። እናት የሌላቸውን ልጆች እያሳደገች ነው። በዚህ ጊዜ የወረደና እመቤታችን ምን አላት? ጸጋን የተመላሽ ሆይ ደስ ይበልሽ አላት። እስኪ ተናገሩ ጸጋን የተመላሽ ሆይ ምን ይበልሽ? ከሴቶች ተለይተሽ ቃ ያለው እኮ አዎ የማይዘንሽ ብሬ ይናላት። እየሰገደ እኮ ነው እኮ፣ እየሰገደ ይናላት። ቀጠለና ምን አለ? የማይጸንሽ ፍሬ ካለ በኋላ እነሆ ትጸንሻለች ትወልጃለች። ከአንቺ የሚወለደው ከሶስቱ አካል አንዱ አካል አንዱ ቅዱስ ነው። ከሶስቱ ቅዱስ አለ። በዚህን ጊዜ እሷ መለሰች፣ ምን አለች? እፎ ይከውነኝ ዘትቤለኝ እንዘ ያአምር ብእሴ። የምትነግረኝ ነገር እሺ በጎ ይሁንልኝ ለማለት እንዴት ይሆንልኝ አላለች። ለምን ካልከኝ፣ እንዘ ያአምር ብእሴ ወንድ ስለማለው ማለች። ምን ስለማለው አዎ፣ ልጅ መውለድ እንደሚታወቀው በስነ ተዋልዶ እንደ ሳይንስም እንደ ሃይማኖትም፣ ወንድና ሴት ተጋብተውን ልጅ የሚመጣው አይደል እንዴ? ወንድ ብቻውን ልጅ አያመጣም፣ ሴት ብቻዋን ልጅ አታመጣም። አሁን ስለዚህ ወንድ ስለማላት ስትለው፣ እዚህ ላይ ነው እንግዲህ መንፈስ ቅዱስ ወዳንች ይመጣል አላት። እስኪ ምን አላት ንገረኝ። እስቲ የልዑል ኃይልም ይጋርድሻል አላት። ከዚህ በኋላ ከሦስቱ አካል አንዱ አካል በአንቺ ማሕፀን ይመጣል አለና የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ መጣ የአቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ቃል ስጋ ኮነ፣ ቃልም ስጋ ሆነ አል ዮሐንስ ወንጌላዊ። ስለዚህ ምን አላት መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። ዘኔ ይንቶለድም እነሽ ቅዱስ ሆቱ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው አላል። እስኪ አመስግኑት ቅዱስ ገብርኤል። ይህ ነገር አሁን ዝም አለች። ቅዱስ ያሬድ ምን ይላል? ደንገጸት እምቃሉ ወፂነት ተናግሮ ይላል እንዲህ ያለወን ትጸንሻለች፣ ትወልጃለች። መንፈስ ቅዱስ ወደ አንቺ ይመጣል